ትውልዱ በባርሴሎና ካታሎኛ ሳንታ ኮሎማ ዲ ጋርሜት ይባላል። በእግር ኳስ ተጫዋቾች መዝገብ ላይ እጅግ ባልተጠበቀና ትልቅ ባልሆነ ክለብ ተጫውቶ አስደናቂ ታሪክን መስራት የቻለ ብለው ብዙዎች ይገልጹታል። ኢስፓኞል የእግር ኳስ ዘመኑ መጀመሪያ ነው። ከኢስፓኞል ቢቡድን የተነሳው ታላቅነት እስከ ሳዳቤል ድረስ ሄዶ እንዲጫወት አድርጎታል። በስተመጨረሻም በሳባዴል እግር ኳስ ክለብ ኳስን በመጫወት ጫማውን መስቀል ችሏል። ክቡራትና ክቡራን የዛሬው ተፈላጊያችን ራውል ታሙዶ ሞንቴሮ ይባላል። እንደ ጎርጎሮሳያኑ የዘመን ቀመር ጥቅምት 19 ቀን 1977 ተወልደዋል። የፊት መስመር አጥቂነት ሚን ያለው ይህ ተጫዋች በስፔን ላ ሊጋ በተለይም ትልልቅ ክለቦች ሪያል ማድሪድ፣ ባርሰሎና፣ አትሌቲኮ ማድሪድ በመሳሰሉት ሳይጫወት ድንቅ መሆን የቻለና በበርካታ የእግር ኳስ ወዳጆች ዘንድ ሁሌም እንዲታወስ የሆነ ነው። ከ1997 እንደ ጎርጎሮሳውያኑ የዘመን ቀመር አንስቶ እስከ 2000 ድረስ ለስፔን ብሔራዊ እግር ኳስ ቡድን ተሰልፎ ተጫውቷል። 2007 ላይ ከስፔን ብሔራዊ እግር ኳስ ቡድን በቃኝ ብሎ ጫማ ሰቅሏል። የካታሎኛ የመገንጠላ ቀንቃኞች ካታሎኛ ራስ ገዝናት ብለው ላሰቡት ሀሳብ ከፍተኛ ድጋፍ ከሚሰጡት ነባር ተጫዋቾች መካከል አንደኛው ራዑል ታሙዶ ተጠቃሽ ነው። ይህ ድንቅ እግር ኳሰኛም ለካታሎኛ ብሔራዊ ቡድንም ተሰልፎ በመጫወት የባርሰሎና ምድር ተወላጅ የካታሎኛ ራስ ገዝነት አቀንቃኝ መሆኑን በተደጋጋሚ አሳይቶዋል። የእግር ኳስ ሕይወቱን በምታውቁት መንገድ ተጉዘን እናስታውሳችሁ። ኢስፓኞል ቤት አንድ ስም ሲነሳም ሁሉም በትልቅነትና በአክብሮት ምስጋናቸውን ይገልጻሉ፣ ራዑል ታሙዶ። ይህ ተጫዋች ቡድኑን ለአስር ዓመታት ያህል በአምበልነት አገልግሏል። አራት መቶ ጨዋታዎችን ተሰልፎ ተጫውተዋል። ሁለት ጊዜ የኮፕ ቴላሪ ዋንጫን ማሸነፍ ችሏል። እንዲሁም ደግሞም በ140 ጎሎች የምንጊዜም የቡድኑ ከፍተኛ ጎል አስቆጣሪ መሆን ችሏል። በላሊጋውም 407 ጨዋታዎች አድርጎም 146 ጎሎችን ማስቆጠር ችሏል። በ17 የተለያዩ የውድድር ጊዜያት ሪያል ሶሳይዳድና ራዮቫይካኖን መወከል የቻለው የተጫ ተጫዋች የእግር ኳስ ህይወቱን በኢስፓኞል አንድ ብሎ ጀምሯል። ኢስፓኞል ይህንን ተጫዋች መግዛት የቻለበት መንገድ ብዙዎችን ያስደንቃል። በኢትዮጵያ እግር ኳስ ታሪክ ውስጥ የአሸናፊ ግርማ አይነት ነው። ሳንታ ኮሎማ ዲ ግራሜንት የተባለው እግር ኳስ ክለብ ይጫወት የነበረው ተጫዋችን ኢስፓኞል ወደ ራሱ ሊያመጣው የከፈለው ስድስት የእግር ኳስ መጫወቻ ኳሶችን ነበረ። በስድስት ኳሶች የተዘዋወረው ተጫዋች የወደፊት ጣፈንታው ትልቅ እንደሚሆን ብዙዎች አልገመቱም ነበረም በሴጉንዳ ዲቪዥን ለስድስት ወራት በውሰቱ ላይ የተዘዋወረው ተጫዋች አስደናቂ ብቃትን ማሳየት ችሏል። ከዛም ወደ ላሊጋው መጥቶም ከቡድኑ ጋር ስኬታማ ጊዜያቶችን ማሳለፍ የቻለበት አጋጣሚም የኢስፓኞልና የራዑል ታሙዶ ድንቅነትና መጠቀሻ ናቸው። ላሊጋ 9 ጨዋታዎች ላይ ምንም ጎል ማስቆጠር ያልቻለው ሰው ብዙዎች ምን አይነት አጋጣሚ ነው እያሉ ቢናገሩትም በስተ መጨረሻም ወደ ስኬት መጥተዋል። ከኢስፓኞል ጋር በነበረውም የስፓኒሽ ላሊጋም ሆነም አጠቃላይ ቆይታም ከ997 እስከ 2010 በ340 ጨዋታዎች ላይ ተሰልፎም 129 ጎሎችን አስቆጥሯል። በኢስፓኞል በነበረበት ጊዜም ላላቬስ እና ሌሊያ ለተባሉ ቡድኖች በውሰድ ተሰጥተዋል። ከኢስፓኞል ከተለያየ በኋላም ሪያል ሶሴዳድን ለአንድ የውድድር ዘመን በ31 ጨዋታ አገልግሎም ሰባት ጊዜ ኳስና መረብን አገናኝቷል። ራያ ቫያካኖም በ32 ጨዋታ 9 ጎሎችን አስቆጥሯል። ፓቹካ እንዲሁም ደግሞ ራያ ቫያካኖ በድጋሚ ተጫወቶም ሳባደል የተባለ እግር ኳስ ቡድን ከ2013 እስከ 2015 በማገልገል ጫማ መስቀል ችሏል። Oh, ለስፔን ብሔራዊ እግር ኳስ ቡድንም ከ1997 አንስቶም ታሙዶ በመጫወት ግልጋሎት የሰጠበት አጋጣሚ የሚጠቀስ ነው ይላሉ። በእግር ኳስ የጨዋታ መንገዱ የተለየ መሆኑ የሚነገርለት ተጫዋቹ ለኦገስት 16 ቀን 2000 ጀርመን ከስፔን ባደረጉትና አራት ለአንድ በተሸነፈችበት ጨዋታ መሰለፍ የቻለበት አጋጣሚ እንዲሁ ይጠቀሳል። ይህ ተጫዋች ማለትም ራዑል ታሙዶ የስፔን ብሔራዊ እግር ኳስ ቡድን በ2000ው የሲድኒ ኦሎምፒክ የብር ሜዳይ አሸናፊ ሲሆን የቡድኑ አባል እንደነበረ በርካቶች የሚያስታውሱት ነው። ድንቅ የማጥቃት ብቃት፣ እጅግ የሚወደስ ግልጋሎት የነበረው ተጫዋች በስፔን እግር ኳስ ተመልካቾች ዘንድ ሁሌም ሲታወስ ይኖራል። ራውል ታሙዶ በተጫዋችነት ዘመኑ በርከት ያሉ ስኬቶችን ባያገኝም እርሱና ጎል ሲገናኙ ግን በጎል አስቆጣሪነት መንገድ ላይ ቁጥር አንዱ እንደሆነ ይታወሳል። ኮፓ ዴላሬን በ9992 በ20052006 ማሸነፍ ችሏል። ከኢስፓኞል ጋር የዌፋ ካፕ ሁለተኛ ደረጃን ይዞ ቡድኑ 20627 ሲያጠናቅቅ የቡድኑ አባል ነበረም። የስፔን ከ23 ዓመት በታች ቡድን አባል በመሆን በ2000 የሲድኒ ኦሎምፒክ የብር ሜዳ በአንገቱ ላይ ማጥቃት ችሏል። እጅግ አስደናቂ የማጥቃት ብቃት ያለው የሚደነቅ፣ ሲሉ በርካቶች ስለ ራውል ታሙዶ አድናቆታቸውንና አስተያየታቸውን ይሰጣሉ። ስፔን በእግር ኳስ መንገዴ ከተመለከትኳቸው ተጫዋቾች መካከል 1 ሜትር ከ78 ሴንቲሜትር የሚረዝመው ድንቁ ተጫዋች አንዱ ራውል ታሙዶ ሞንቴሮ ነው ስትል በአድናቆት ስለ ተጫዋቹ ሀሳብ ትሰጣለች።